ናያሀኒ ነው የሄደው። እዚህ ነው ማ አመዴ እንዴት እንደሚያምር ስምህ እግዚአብሔርን እንደ በስመ አብ የኔ ፋሚሊ መሰልከኝ። አሁን አሁን ገና የኔ ፋሚሊ መሰልከኝ። ሁለተኛ ስምህ እንዳትቀይረው ጌታን ልረሳው ነበረ። ሁለት ቀን ብቆይ እረሳው ነበረ ትራስት ሚ ጌታ። እና እንግዲህ ሴት ስታይ በቃ ሌላ ነገር ነው የምታስበው። አይቻልም እንዴ! አሁን ናፈቀችኝ። ኧረ እባክሽ፣ እሺ ቆንጆ አሁንም ያስተገባል። ጃኒ የኔ ጋር ሀይሚ እንዴት ነች? ማን ናቸው እነዚህ እባክሽ እጃይ ምን አዲስ ነገር አለ? አዲስ ነገር ተጠፋፍተን ጌም ተጫውተን አናውቅም። እኔ ናት በቃ። ሌላ ሌላ እያስተማርክ ነው? እንትን ወረቀት ይዛሃል ብዬ ነው፣ ለዛ ነው ደደደ ፈለገ ፈለገ ወንድማችን እንዴት ነህ? ሰላም ነው ወይ? አትገቡም ወይ እንዴት ነው? ፈለገ ቆይ ቆይ ቆየኔ አባት ጠብቀኝ ት ይላል ይይ እንደዚህ

ሚሰሙሉ፣ አይ ማንቼ፣ አያችሁ ማንቼ ነው። ማንቸስተር አርሰን አራት አንድ ለዜሮ እየተመራ ከእረፍት በኋላ አራት ጎል አምጥቶ አምጥቶ አምጥቶ ማያ አርሰናል ሄደች። አርሰናል አበቃ። ቻው ቻው። ክባይ ዋንጫ የጠላ ዋንጫ እንጂ የእንትን ዋንጫ ምንም የለውም። ሀራም ሲያሳዝን እ አንቺ ማንችስተር እኮ አይ አይ አርሶ እንጃ፣ ለምን ነው አላውቅም፣ የምር ብዙም አይመቸኝም። ደግሞም ከአርሰናል ጋር ጻብ ናቸው። ኋላ ምንድነው? እኔ ግን ከዜድዬ ጋር አልሆንም። ኤርሚ ዋ! ምን ብለሽ ከእኔ ጋር ትሆኛለሽ? እኔ እስካንቺ ጋር ለምን እሆናለሁ? ማርያምን፣ እኔም ከአንች ጋር አልሆንም እኮ እቴ። እኔ እና አንቺ ቲሙን አላናቅም ለነ ሆነ መሰለሽ። ኧረ ቲሙም እንደሆነ ከዚህ በፊት ለምን ከአንች ጋር እሆናለሁ ብለሽ የነበረ ከዜድ ፋራ ስትመጣ እኔ ከዜድ ነኝ እኔ ከዜድ ነኝ አላቸው። አንቺ የለን ወርቀ፣ ለምን ከዚህ በፊት እንደዛልሽ ነገሩ ተበላሸ መሀል ላይ። አይ፣ ምን የምን ነገር ነው? በቃ እንደዚህ እኮ አለብሽ። አይ፣ ጃኒ መረጥሽ። ገባሻ ዋ ምነው ነው ደዚ አትደግፊ ነው እንዴ? ደዚ ወዳታለሁ። ትንሽ እህትሽ እኮ ናት። ለምን ትቀኛለሽ? ደዚ ለምን ትቀኛለሽ? መረጥሽ እኮ አልሽኝ። አይ ኖ አይ ኖ መርጣታለሁ። ደዚ በጣም ነው የምወዳት። የታቀሻቸው እኔ ሲጀመርስ ስሟንም አልጠራሁም። የሚቀጥለው እኩል ማድረጋችሁ አንቺና አሞራ ብቻ ነው። አንቺ ወድሻለሁ፣ ስወዳ ወዳለሁ። ገባሽ እንጂ ይሄ ሌላ ነገር

ምን አለ ነገር የዴዚ በርስ ዴይ ወልደታ ልደቷ ነው ነገ። አሁን ነገር ለሀያ አንድ ትናንትና ነው ልደታ ነው የነበረ ትናንትና፣ ልደት ያለም የነበረችው ትናንትና ነው የተወለደችው፣ ግን ስለማይመቻቸት እሁድ ነገ፣ ኦኬ እሁድ አደረጉት። አይ እስኪ ማን ላስገባው ነው? እንትና ያ ፓፓ ምባሉ ልጅ አለ ናውልዳን አለ ካት የምትባለው ልጅ አለች። ቆይ አንድ መጣ አንድ አለ ከኔ ጋር ቲም ይሁን